ለምን አንከባበር? ተረጋጋ። ለምን አንከባበር? ወይኔ ጉድ፣ ቤተሰብ እየተጨረሱ። ሀይሚ ግን ምን አይነት ድፍረት ቢኖርሽ ነው ወንድ ልጅ እቤት አስቀምጠሽ ብሩኬ አበባ ይዞ ሲመጣ እንደዚህ የምታይደርጊያቸው? እንዴ ሀይሚዬ፣ አንቺ ገና ኮንሽ ገና አንድ ፍሬ ልጅ አይደለሽ? እንዴ እንዴ ሀይሚዬ፣ በቡሩኬኒ ዛሬ አልፈረርኩም፣ የፈረርኩኝ ትኝ በሀይሚ ነው። እሱ ደግሞ ሀገር ሰላም ብለው አበባውን ይዞ ሄዶ አይ ቡራዬ፣ ፑሽ ፑሽ ፈጠራ። ወይኔ እንዴ ቡታጅራ፣ በቃ ቡታጅራ እንደዚህ ነው። አንድ ሁለት፣ ሶስት፣ አራት፣ በቃ የተለያየ በቃ፣ ሴት ማንጣት፣ ወንድ ማንጣት፣ እንደዛ ነው ስራቸው በቃ። ወይኔ ጉዴ፣ ሀይሚዬ ግን በጣም ነው የሚያሳፍረው። እንዴት ወንድ ልቤስች ትቀመጫለሽ? በዛ ላይ ደግሞ እናንተ ቤቱ ሲያምር እነዚህ ኢቶበሮች የሚኖሩት እኮ ህይወት ህይወት አይደለም አሉ እንጂ ምስኪኖች። ወይኔ እናቴ ነገሩን አንበሳው ሰርቷል፣ የአንበሳው ብር ነው እንደዚህ የሚያሽመነሙ ናቸው። ኧረ ሃይሚዬ ብሩኬ ጥርሱን አታራግፊለትም ወይ? ጥርሱን አራግፈ ከዛ እጅህን ለመንግስት መስጠት ነው ያለብህ፣ ወይም ለፖሊስ ነገሩ ምን መንግስት አለ፣ ለፖሊስ መስጠት አለብህ። እምቤ ጭራሽ ሀይሚዬ፣ በጣም ነው የሚያሳዝነው። ሃይሚና ብሩኬ እንግዲህ ሊለያዩ ትንሽ ትንሽ ነገር ነው የቀራቸው። በጣም አሳፋሪ ነው፣ በትንሽ በትልቁ እንደ ተጨቃጨቃችሁ። አረ በጣም ያሳፍራል። በቃ ታረቁ፣ ለኦዲንስ ክብር ይኖራችሁ። ምን ሆናችሁ ነው ግን? በመካከላችሁ ያለውን ሸይጣን አስወጡት። በጣም ነው የሚያናድደው፣ እንደዚህ ይሄንን ያህል አረ ግን ሀይሚዬ እንደዚህ እንደማታረግ አምናለሁ። ግን እሷ ልክ ይዟታል። ብሩኬ ከሌላ ሴት ጋር ወርተዋልና እኔም እቤት ቪዲዮ ይዤ ልጠብቅ። ግን ካሜራ ማኑ ማን ነው? አሀ ካሜራ ከውጭ እየቀረጻችሁ ነው። በጣም ነው የሚገርመው። በጣም በጣም በጣም ያሳዝናል ማለት ነው። በጣም ብሩኬ ያልጠበቀው ነገር ነው የገጠመው ብሩኬ ይዞ እንግዲህ፣ እንደምትታረቁ ባለሙሉ ተስፋ ነው። ቤተሰብዬ፣ ላይክ፣ ሼር፣ ሰብስክራይብ ለሁሉም ይድረስ ይሄ ቪዲዮ ማለት ነው።